በቀራኔው መስቀል የተሰቃየው የሞተው ለማን ይመስልሃል? እጆቹ በሚስማር የተቸነከረውስ ለማን ይመስልሃል? ጎኑስ በጦር የተወጋው ለማን ይመስልሃል? የከበረ ደሙን ያፈሰሰው ለማን ይመስልሃል? እነዚህ ነገሮች ሁሉ የሆኑት ላንተው ነው። ይህ ሁሉ የሆነው ላንተ ኃጢአት ነው። ጌታ ኢየሱስ ክርስቶስ እነዚህን አሰቃቂ መንገድ የተጓዘው ለኃጢአተኞች ካለው ፍቅር የተነሳ ያለምንም ውጫዊ ግፊት በራሱ ፈቃድ ነው። ይህም ድርጊቱ ለእኛ ኃጢአተኞች የኃጢአት ይቅርታን አስገኝቶልናል። በእርግጥ ክርስቶስ ለኃጢአተኞች ከሞተ ያመነ ሰው ሁሉ ይድናል ማለት ነው። በተጨማሪም ኢየሱስ ስላለ ያመነ ሁሉ ይድናል። ይኸው ለኃጢአተኞች የሞተ አንዱ ኢየሱስ ወደ ምድር መጥቶ ያከናወነው የደህንነት ሥራ ሙሉ እንዲሆን አሁን በአብ ቀኝ ተቀምጠዋል። በዚያም ተቀምጦ የእግዚአብሔር ልጆች እንድንሆን ኃይልን ይሰጠናል። በአብ ቀኝ ያለው ሊቀ ካህን ሆኖ ፍጹም ይቅርታን ለእኛ ለመስጠት ነው። በአብ ቀኝ ያለው በሰዎችና በእግዚአብሔር መካከለኛ አስታራቂ ለመሆን ነው። ኢየሱስም አማላጅ ነው፣ መልካም እረኛ ነው፣ ብቸኛ ካህን ነው፣ እውነተኛም ወዳጅ ነው። በእግዚአብሔር አብ ቀኝ የተቀመጠው ለሕዝቡ ጥበብ፣ ጽድቅ፣ ቅድስና፣ መቤጀት ለመሆን ነው። በተጨማሪም በህይወት እንዲቆዩ ለማድረግ እንዳይሞቱ ለመርዳትና በመጨረሻም ወደ እግዚአብሔር ቀኝ ለማምጣት ነው። ለማን በአብ ቀኝ የተቀመጠ ይመስልሃል? ኢየሱስ ለእያንዳንዳችን የማይነገር ክብር በላይ በሰማይ ተቀምጧል። ጌታ ኢየሱስ ክርስቶስ አይለወጥም። ኢየሱስ ለአንድ ጊዜም አይቀየርም። ሁልጊዜ ያው ነው። በገሊላ ባህር ሲሄድ የነበረው እርሱ አይቀየርም። አሳዳጁ ሳውልን የእርሱ እንዳደረገው ጌታ ኢየሱስ ክርስቶስ አይቀየርም። ኢየሱስ ድሮ እንደነበረ አሁንም አይቀየርም። መቅደላዊት ማርያምን በፍቅር ሲቀበል ዘኪዎስን ከዛፍ ላይ ውረድ ሲለው እንደነበረው ኢየሱስ አይቀየርም። ኢየሱስ ትናንትና ዛሬም እስከ ዘላለም ያው ነው። ስለዚህ አረጋግጣለሁ፣ ኢየሱስ ስላለ ሰዎች መዳን ይችላሉ። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በልጁ የሚያምን የዘላለም ህይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላውጣውም። ወልድንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ማንም ሰው ኢየሱስ ጌታ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል፣ አይጠፋም፣ የዘላለም ሕይወት ይኖረዋል። መዳን ማለት አሁን ካለው የኃጢአት ኃይል ነፃ በመውጣት ዳግም መወለድና በክርስቶስ መንፈስ መንጻት ማለት ነው። ከክፉ ኃጢአት፣ ከዓለማዊነት፣ ከአጋንንት በመላቀቅ በመንፈስ ቅዱስ ኃይል አዲስ ማንነትን መልበስ ማለት ነው። ማንም ሰው የዳነ ነፍስ እንዲኖረው በአእምሮ መንፈስ መታደስ ይኖርበታል። የዳነ ነፍስ ያለው ሰው አይጠፋም፣ ይልቁንም ወደ እግዚአብሔር የክብር መንግስት ይገባል። መዳን ማለት ከእግዚአብሔር ፍርድ ማምለጥ ማለት ነው። ይህም ሰው እንከን የለሽ፣ ነቀፋ የለሽ፣ ስህተት የለሽ እና በክርስቶስ ፍጹማን መሆን ማለት ነው። ንጉሱ በቀኙ ያሉትን እንዲህ ይላቸዋል። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ያን ጊዜ እውነት እላቸዋለሁ ከሁሉ የሚያንሰው ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመሰክርላቸዋል። የዳነ ሰው በጌታችን በኢየሱስ ክርስቶስ በኩል የእግዚአብሔር ልጅ እና የእግዚአብሔር አገልጋይ ይባላል። ሌላ ሰው ከእግዚአብሔር የተለየ እና ከእግዚአብሔር ዘንድ እድል ፈንታ የለውም። በተቃራኒ እጣ ፈንታውም በጨለማ ትሉ ወደማያባራበት ወደ እሳት ባህር ይጣላል። በዚያም ለቅሶ፣ ጥርስ ማፋጨት ለዘላለም ይሆንበታል። በክርስቶስ የሆነው ግን ጌታ ዳግመኛ ሲመጣ የጽድቅ አክሊል ይዘጋጅለታል። የከበረ አካል ለብሶ ወደ ዘላለማዊ መንግስት ይቀላቀላል። የጽድቅ አክሊል ይሰጠዋል። ቁጥር የለሽ ዘመናት በደስታ ይኖራል። እንግዲህ እውነተኛ ክርስቲያኖች የሚጠባበቁት መበጀት ይህ ነው። የኃጢአት ስርየት ለማግኘት የሚያስፈልገን ብቸኛ መጠይቅ ኃጢአታችንን መናዘዝና በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ይህን የንሳ ድርጊት በእምነት ባደረግን ጊዜ ነፍሳችን ታርፋለች፣ የወደፊት ተስፋም ይኖረናል። እንግዲህ ከላይ የተጠቀሱት ባደረግ ጊዜ ኃጢአትህ ይሰረይልሃል፣ ደህንነትም ታገኛለህ ማለት ነው። ይሄን ተግባራዊ ያድርግ። ጸልይ። አሁን ጥቂት ጸሎት አብረን እንጸልይ። እግዚአብሔር አምላኬ ሆይ አክብር አለው አመሰግናለው እስካሁን ድረስ በኃጢአት መንገድ መጓዜ ይታወቀኛል። አሁን ግን እግዚአብሔር ሆይ ልጅ ኢየሱስ ክርስቶስን ወደ ዓለም ልከህ ለእኔ ኃጢአት እና በደል እንዲሞት በመስቀል ላይ ስለላከውና ልጅም ኢየሱስ ክርስቶስ በመስቀል ላይ ሞቶ እኔን ስላዳነኝ አከብርሃለሁ፣ አመሰግናለሁ። አሁንም ኢየሱስ ክርስቶስ መሞቱንና በሶስተኛው ቀን መነሳቱን አምናለሁ። ወደ ልቤም ግባ፣ መንፈስ ቅዱስም እርዳኝ። የሕይወቴ ጌታ አድርጌ ይቀበልሃለሁ። ስሜንም በሕይወት መዝገብ ጻፈው። ልጅህም ስላደረግከኝ አከብርሃለሁ፣ አመሰግናለሁ። እግዚአብሔር ይባርክህ። ይሄን ጸሎት ከጸለይክ በኋላ ሁልጊዜ በጸሎት ህይወትን እንዲሁም ደግሞ በአካባቢ ባሉ በአቅራቢያህ ጤናማ የሆኑ ክርስቲያናዊ ማህበር ጋር በመተባበር ህይወትን እንድታሳድግ በተረፈ በ0939 61 12 03 ስልክ ቁጥር ማነጋገር ትችላለህ። እግዚአብሔር ይባርካችሁ። አሜን።